ኧረ ጭራሽ አያናግረንም። በእናት ሚቱን ማያነሳ አይሰማም። አይ ተመስገን። በዲያቆናትም ቀን ወጣ መሰለኝ። ስማ ኬ በምህረቱ ተመለከተን። የሆነ ሰውም ገባ ወጣ እያለ ነው። መንገድ ላይ ነኝ አይመቸኝም አለ። ስስበው ማን ነው ያ አሪፍ ነው፣ አሪፍ ነው፣ አሪፍ ነው። አይ ጥሩ ነው እንግዲህ። ማነው መንገድ ላይ ነኝ አለ።

ድንገት ከጉን እንዳይገባባት መኩዬ፣ ደህና ረፈድክ፣ ደህና አልክ። እዛው አትባባሉ። እዚህ ላይ ብይ። የምን አቅት ማድረግ ነው የምንመተወን ከጎን ሻርም እንዴታችን ምንም አልደህም። ትቸዋለሁ፣ በቃ ፌን አሰበሰብከኝ ምንድን ነው? አይ አይ ይመቻችሁ፣ ይመቻችሁ። ጥሩ ነው። ፕሮፋይል ብትቀይሩስ? ፕሮፋይል ቀይሩ። በቃ ጋይስ፣ አይሻልም? ያንተን እናርገው አንዳንድ ሰው እኮ ፕሮፋይል ካልቀየርክ በቃ ያዘንክም አይመስልም። ሰሊናና መኩ መኩና ፍሬ ትንሽ አስበሉን። በእርግጥ ከዚህ የሐዘኑ ላይ ሄዳችሁበት ባለፈው እንሄድበታለን ብላችሁ። እኮ አንተ ሲመችኝ እነግራቸዋለሁ ብለኸኝ እኮ በቃ አላሻለን እኮ እኔ ምን እንደሚሻለን እኛም እኔም እኮ ቫይታሚን ላንተ ይዘን ካልመጣንም አልቻለሁም፣ ከፍተን እንሄድበታለን። እዚ ያዘኑ ላይ ምናም ብለ ነበር እኮ አቂ፣ እውነት እንነጋገራለን ምናም ብለ ነበር። እኔ እኮ የዛን ቀን እኮ የምትሄዱበት መስሉ ነበረ እንደ ያልኩ ቀን፣ ያን ቀንማ በምን ምክንያት ነው ያልከፈት ነው? ምን እንጃ እኪዬ በምን ምክንያት ነበረ ሆስፒታል ያላደረግነው? ያን ቀን ያኔ ስ እንጃ ብቻ በሆነ ምክንያት ሆስፒታል ሳናደርግ ቀረን። እኪ አይ እኖርም አልነው። በእርግጥ ብዙ ሰው እየደበን ነው። ምን ትላናላችሁ? ነገር ግን የሚለውን ዘምርልን እያሉ ነው። እስቲ ረሳቸው መሰለኝ አንተ። ኧረ ተው በእናትሽ። ሀሳቡ ናቸው እንደዚህ

አሁን ጀምር መጽሐፍ ቅዱስ ጥናት አላችሁኝ። አሁን ደግሞ በዜሮ የሚያባዘው ነገር አስደረጋችሁኝ። እንዲህ ዛሬ ማረባክሽ ምንተፈጠረ ያለው በጌታ ስም ሁን መረጃ እያየ እያየው ግራ የገባኝ ነገር ማለት ነው። እኔ የምለው ያንድ ምንድነው፣ እዛ ይሄ ጦርነት ተነስቶ ነው ወይስ ዝም ብሎ ከቤታቸው እየሄዱ እየወሰዱ እንደ አይነት ነገር እያደረጉ ነው? መልስ ውስጥ መልኩመ አይ ሰሌክቲቭሊ ነው ማለት ይታወቃል። በኮድ ይታወቃሉ ይመስለኛል። እና በተለይ ክርስቲያኖች የሆኑትና እራሱ ካቶሊካውያንም መግለጫ አውጥቷል። እነሱም እንትን ተደርጓል መሰለኝ ገድሏቸዋል። ከእነሱ መግለጫ አውጥቶ አየሁት። እና ብቻ ክርስቲያኖችን ያው እዛ አካባቢ ሙስሊም ነው አብዛኛው ያነጣጠሩት ክርስቲያኖች ላይ ነው። በተለይ ደግሞ ኦርቶዶክስ ነው ይታወቃል። ቆይ የሆኑ እንደዚህ አስቸጋሪ ነው። በጌታ ስም ይህ እንደዚህ ሽፍታ ምናምን የሚባሉ አይነት ነገሮች ናቸው ወይ እዛው የአካባቢው ሕዝብ ነው፣ እርስ በእርስ እንደዚህ እንትን እያለ ያለው። ታጣቂዎች ነው የሚባለው። ታጣቂዎች የታጠቁ ኃይሎች የታጠቁ ኃይሎች ምናምን መጥቶ ምናምን በቃ ገብቶ እንትን አድርገው ነው የሚመጡት። ስለዚህ ነው እኮ መንግስትን እንትን እያልን ያለ ነው። ቢያንስ መንግስት ሰኪውር ማድረግ አለበት ህዝቡን ጠብነው እና ለምንድን ነው የለቀቀው? ነው መንግስት ለምን ክፍት አደረገ? ለምንድን ነው የለቀቀው? ጀስት ዲፌን ማድረግ የሚችል እሱ ነው፣ ዲፌንሱ እሱ ጋር ስለሆነ፣ ግን ይኸው ለምንድን ነው ዝም ያለው? መንግስት ቢያንስ ይሄ ነገር አደጋ ከመከሰቱ በፊት ቀድሞ ስጋታቸውንም አሳውቋል። እነሱ ነው እና መከላከል ይችል ነበረ። አሁን እየተጨህ ራሱ ከላይ እያደረገላቸው አይደለም ነው እያደረገላቸው አይደለም። እስቲ ስቲ ና በቃ በዚህ ልክ ተሰምቶ ራሱ እየተደረገላቸው አይደለም። ሳድ በጣም የሚያሳዝነው በእውነት ምስማ እኔ ግን ምን እንደማስብ ታውቃላችሁ? መፍትሄ የምለው ማለት ነው። አሁን እንግዲህ በፌዴራል መንግስት የምትዳደር ሀገር ነው። ከዛም አልፎ ወይ የክልል መንግስት አለ። ከክልል መንግስት በላይ ሲሆን ማለት ፌዴራል መንግስት አልቃገብቶ እንጂ የዚህም ሰላም ማስጠበቅ ነው። ምን ያለብን ሶ መንግስት ኖሮ እንግዲህ የሽግግር መንግስት አይደለም ያለን መንግስት ኖሮ የአንድን ሀገር ሰላም ማስጠበቅ ካልቻለ የህዝብን ደህንነት ማስጠበቅ ካልቻለ፣ ግን ህጉም እኮ ይደግፋል ሰልፍ ዲፌንስ ማድረግ። እግዚአብሔር በቃ ሲመጡ እራሳቸውን ሰልፍ ዲፌንስ ማድረግ። እኔም ቁጭ ብለህ ከታጠቀ ሀይል ጋር እንዴት አድርገው አሁን እኔ እንጃ እንግዲህ ይመጣ ውና ለነርሱ ማለት ነው። እንደዚህ ልናስበው እንደምንችለው ቀላል አይሆንም። ከምንም ከምንም በቃ መንግስት ነው እንደዚህ ነገር በጣም ገብቶ ፊክስ ማድረግ ያለበት አስቸጋሪ ነው። በጌታ በጣም ነው የሚያሳዝነው። ግን በእውነት በስማ ጭንቀታቸውን አስቢ አሁን እዛ ያሉ ሰዎች ጌታስምን ግን አንዳንድ ሰው እንዴት ደረሱብን እያሉ አይመጣውም በጌታ ስም። እኔ ምን አይነት ይህንን የሚፈጽመው አካል እንግዲህ ማንም ሆነ ማለጌታ በኢየሱስ ምን በጣም የሚገርመው እኮ ሰይጣን እንዴት እንደሚቆጣጠሩ ህዝቡን። በጣም ይሄ ደም የጠማው አይነት ስፒሪት በጣም አስቸጋሪ ነው፣ ደም የጠማው መንፈስ እና እኔ መመሬት ላይ እስከ ኖርን ድረስ ግን አትሊስት ህግ ባለበት ሀገር በመንግስት ምናምን ይህንን ምንድን ነው ጣልቃ ገብቶ የተቻሉ አቅም እንትን ማለት ነው ማለት ደግሞ ይችላል እምነቱ ለመናገር ለማንም ወጭ ባራ ታጣቂ አሁን መንግስት ያንሳር በተአምር ማለት አንስም በምን የሆነ በተገባ እንደ ገብቶ ግርፍ ቢያደርግ ጥሩ ነበረ። እንኳን እንደዚህ አይነት ጥቃቅን ታጣቂዎችን እና ትልልቅ ነገሮችን ሲያደርግ ስለነበረ ማለት ነው። እና እነዚህን የሆነ መንግስትን ትንቢል ጥሩ ነበር። እና ይሄ ገዳዮቹ ግን በጌታ ነው አርሲ ድረስ ገብቶ ታዲያ ከሱዳን አይመጡ ብያ አስባሉ ማንም የሰይጣን አምላኪዎች እንደሆኑ እናውቃለን ን ን አምላክን ነው የምናመልከው ቢሉ እንኳን ይህንን ያደረገ ሰው አምላክን ነው የምናመልከው ቢለ፣ ራሱ የሚያመልከው አምላክ ሰይጣን አጋንንት እንደሆነ ግን በዚህ ማወቅ እንችላለን። እና አስቸጋሪ ነው፣ አስቸጋሪ ነው የምር ጭራሽ ገንዘብ ደግሞ ይሰርቃሉ መሰለኝ ይጠይቃሉ መሰለኝ ገንዘብ ነው የሚጠይቁት እነሱ ደግሞ ሆን ብሎ ከላይ እስከ ታች ድረስ መስመር ውስጥ ያሉ ናቸው ማለት የመንግስት መዋቅርም ጭምር ውስጥ ያሉ ናቸው እንግዲህ እዛ ጋር የሚያስተዳድረው እስላም ነው እንዳለ እስከታች ድረስ ማለት ነው አቦሳ ምናምን ከተማ የሚባለው እስከዛ ድረስ የሚያስተዳድሩት እነሱ ናቸው

እንዴት ብዬ ተሳቅ ብዬ ነው። እና ቤት ነህ የተኛ ትመስላለህ። ምንድን ነው በቀን የምተኛው? ባ በቀን እኮ አይተኛም አልተኛውም እባክህ። ቅድም ግን ተኝቼ ነበር፣ ናፕ ነገር አድርጎኝ። ዛሬ በጣም አደገኛ ዱካክ ነበር ያለው። ግን አሁን ማለት ነው እኔ ግራ የሚገባኝ ነገር እዚህ አሁን ሚዲያ ላይ አሁን እንደዚህ ተባለ ተባለ የምር ግን አሁን ምን አይነት ለውጥ ነው አሁን የሚመጣው እና እውነተኛ ለውጥ እንዲመጣ ደግሞ በምን መልኩ ነው መኬድ ያለበት የተለመደው አሁን እንደዚህ ድምፅ ማሰማቱ ምናምን ጥሩ ነው ላዊ እነሱ ምናምን ጥሩ ነው የማስጮ ዝም መባል የለበትም። ግን የምር አሁን ጥሩ መፍትሄ ግን ያመጣሉ። አሁን ከዚህ በፊትም እንደዚህ ነገር ተደርጎ ያውቃል። ግን በቃ ያው ይጮኸዋል፣ የተወሰነ አንድ አራት ቀን አምስት ቀን ይቆያል። ከዛ በኋላ ይቀራል፣ ይረሳል፣ ድጋሚ ይመጣል። አሁንም አንድ ሶስት ቀን አራት ቀን ክርስቲያኖች ይጮኸዋሉ ሚዲያ ላይ ፕሮፋይል ይቀየራሉ፣ ከዛ በኋላ ያልፋል ምናምን እና ምንድን ነው አሁን እኔ እንደው የሆነ ጥሩ የሆነ መፍትሄ እንዲያመጣ እኔ ምንድን ነው መደረግ ያለበትን እርሱን። በጣም ግራ የሚገባኝ ነገር አራኪ ስለፈጠረ ይስተይ አይኔ ግን አኬ የሚመስለኝ ማለት ነው ትልቁ ነገር አንድነት ይፈልጋል። አንድነቱ ግን ያው ምዕመኑ አንድ ሆነ አልሆነ እሱ አይደለም ትልቁ ነገር፣ ከላይ መሪው ወይ መንጋ ጠባቂው ልቃነ ጳጳሳት አሁን በመንግስት ደረጃ ሕዝብን ወክሎ እኛን ወክሎ ክርስቶስ ያስቀመጣቸው ልቃነ ጳጳሳት ናቸው፣ ከላይ ያሉ ናቸው። እነሱ ዝም ካሉ ምንም ልታመጣቸው? ጮክ እንዲህ ምንም እናመጣው ነገር የለም። ለምን መንግስት እኛን የሚያውቀን በእነሱ በኩል ነው። ቤተክርስቲያኒቱን የሚያውቁ በእነሱ በኩል ነው። በቃ እነሱ ናቸው የተቀመጡት መፋለም የሚችሉም ፊት ለፊት መጋፈጥ የሚችሉም ልክ እንደ አቡነ ጴጥሮስ ልክ ቀድሞን ጣሊያን ፊትለፊት እንደቆሙት መቆም ከቻሉ መንግስትንም ፊት ለፊት መጠየቅ ከቻሉ ያውም በህብረት ሆኖ በአንድነት ሆኖ አንዱ ጳጳስ ጠይቆ አንዱ ጳጳስ ወደኋላ የሚል ከሆነ አሁንም ነት ምንም ማድረግ አይችሉም። ስለዚህ አንድነት ይፈልጋል። አንድ እስከሆኑ ድረስ ግን ፊት ለፊት ሆኖ በቃ መጋፈጥ አለባቸው፣ መጠየቅ አለባቸው። ያንን ነው አድሬስ ማድረግ የሚችሉ ትክክል ነው እንትን ይህ የአባቶች ምናምን ያልከው የአባቶች ምናምን ያልከው እሱ በጣም ጥሩ ሀሳብ ነው እነሱ በጣም ቢሄዱበት እነሱ ይሄ ከኖርማል ከኛ ሀገር መንግስት በዘለለ ኢቨን ውጭ ድረስ ድምፃቸው ሊሰማ ይችላል በጣም በቀላሉ አሁን የሁሉ ሰው እየጮኸ በቀላሉ እንትን የማይለው ኖርማል ከታች ያሉ ሰዎች ብቻ ስሉ ይመስለኛል። የእምነት መሪዎች፣ የእምነት አባቶች ነገር ውስጥ ሲገቡ ግን በጣም ትልቅ ለውጥ ነው የሚያመጣው። ልክ እንዳልከው በተለይ ደግሞ በሌሎች አብያተ ቤተ ክርስቲያናት ያው ደብዳቤ ቢላክ ምናምን፣ በአለም አቀፍ ደረጃ እንደዚህ ይሆን ነው ብሎ ቢያሰሙት በጣም የተሻለ ለውጥ ይመጣል ብን በጣም ትልልቅ መንግስታት ጋር ይደርሳል ብዬ አስባለሁ። ሲጀመር እኔ አባቶች ከገቡበት እኮ ያን ያህል ውጭ ድረስ ራሱ በዛ ደረጃ ሳይሄድ እዚሁ እራሱ መንግስቱም እኮ እንትን ይለው ነበረ የፈጠነ ፊክስ ፊክስ ያደረገው ነበር ብዬ አስባለሁ። የሆነ ነገር እናገር ብዬ መጥቼ ይጠይቃሉ ስለምትለኝ ተውኩት እንጂ ዛሬ አቅለብ ልቡሃል። ሰላም ለእናንተ ይሁን ኦርቶዶክሳውያን። አሜን። ሰላም ለአንተ ይሁን ወዳጃችን። አሜን። እግዚአብሔር ይመስገን። እኔ ሀሳብ ለመስጠት ነው የገባሁት። ያው ጥሩ ነው እየተያያቸው ያላችሁት። ነገር ግን ቅድስት ቤተ ክርስቲያናችን ለአንድ አካላት ለሆኑ አካላት ለሆኑ ወይ ደግሞ አመራር ናቸው ብለን ለምናስባቸው አካላት የምንተዋት ናት ብዬ አላምንም። ምክንያቱም ቤተክርስቲያን የክርስቲያኖች ስብስብ ጭምር እንደሆነች መጠን እያንዳንዳችን በንቃተ ሕሊና ቤተክርስቲያንን መጠበቅ መቻል አለብን። እንግዲህ ምክንያቱም ሃይማኖት ራሱ ክርስትና ሃይማኖት ደግሞ ሃይማኖት ራሱን የቻለ አውድ አለው። የአውድ ምንድን ነው? አንዳንድ ጊዜ ምንድን ነው የእግዚአብሔር ቃል እንደሚልም ግራ ሲመታ ቀኝ ናዘር እና ስጠው የሚለውን ቃል ለአረማዊና ጨፍጭፎ ለሚያጠፋ እየሰጠን ነው። ብዙዎች የተቸገረን ያለ ነው ማለት ነው። ይሄ ግን ፈጽሞ መዋል የሌለበት ቦታ መዋል የለበትም። ይህ ለክርስቲያን ወንድሞች አብሮ ላለ በህብረት ለሚኖር የትህትናን ነገር የክርስቶስን ሀሳብ ለመፈጸም የሚደረግ የእግዚአብሔር በጎ ቃል ነው። ቃሉን ለመቃወም አይደለም። ነገር ግን ከቤተ ክርስቲያን በላይ ምንም ነገር የለምና ክፎች የኛ ዝምታ እንዲፈነጩ አድርጓቸዋል። የኛ ምክንያቱም ሰው ተፈጥሯዊ መብቱን መጠቀም መቻል አለበት። ተፈጥሯዊ መብቱን መጠቀም መቻል አለበት። ተፈጥሯዊ መብቱ ደግሞ ምንድን ነው? ራሱን መጠበቅ፣ ራሱን ከአጥፊ አካላት መከላከል መቻል፣ መከላከል መቻል ተፈጥሯዊ መብት ነው። እንዴ እየሞትን እንበዛለን የሚል አማርኛ አንድ ለእግዚአብሔር በቅናት እግዚአብሔር እንገዛለን ለሚል አካል አይሳ ጭራሽ ከባድ ነገር ነው፣ ከባድ ነገር ነው። እንዴት አድርገን ነው የእግዚአብሔርን ቤተ ክርስቲያን እየሞትን እንበዛለን እያና አሳልፍን እንሰጣት የምንችለው? እኔ እውነት ለመናገር ክፎች እንደሚያደርጉት ክፎች በክፋት መንገድ እንደሚመጡበት እንሄድ ለማለት አይደለም። እኛ ግን ቤተክርስቲያናችንን ብንጠብቀው በመለማመጥ የልመጥምጫው ዘመን ማብቃት አለብን ብዬ ነው የማስበው። ምክንያቱም ብዙዎቻችሁን ታውቁታላቸው። ምክንያቱም መጽሐፍቶቻቸው እኔ እንግዲህ ከበድ ያለ ቃል እንዳልናገር ትንሽ እንትን ይለኛል። እና እየሄዱበት ያለው ነገር ቤተክርስቲያናችንን ወደፊት ለማስቀጠል እየወጡ ሰላማዊ ሰልፍ መውጣት ለዓለም እናሰማ፣ የኦርቶዶክስ ግድያ ይቆም! እንዴ እነዚህ አካላት በዚህ አይነት የሚሰሙ አይደሉም።